ቀሲስ ዲበ ኩሉ እርሶ ከተመችት የእርሶ ተራ ነው። እሺ ቀሲስ መጋቢ ሃይማኖት ይፍቱኝ፣ ባርኩኝ፣ እንዴት ዋሉ አደሩ አመሹ? አይ ቲንክ ዋሉ ነው መስል እርሶ ጋር እፎይ ጳላዲዎስ ሌሎችም ወንድሞቻችን እህቶቻችን፣ ከታይም ከታችም ከላይም ያላችሁትን ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ቆያችሁ? ስለዚህ ሰዓት እግዚአብሔር አምላካችንን እናመሰግነዋለን። የመጀመሪያዬ ነው እፎይ ጋር የምገባው። አድናቆቴ በጣም ረጅም ጊዜ ቆየ። አፍኛው ቆይቼ በጣም ግን በጣም እያሰብኩ ነበር። እግዚአብሔር በሚያውቀው የልጅ እንዴት ነው ማገዝ ያለብን እንዴት ነው መርዳት ያለብን እፎይን አይቼ እንትን ገዝቻለሁ፣ የእስላሞች እንትዴ ሙስሊሞች መጽሐፍ ሁሉ ገዝቻለሁ ላነብ ማለት ነው። እና እንዲህ ለካ መተኛታችን ሁሉ እኔ በእፎይን ያየሁት በጣም ተኝተን የኖርን ሰዎች ማለት እችላለሁ። እና በመጀመሪያ ምስጋና እግዚአብሔርን አመሰግነዋለሁ። እንደ ዕድል ሆኖ ትናንትና ላይብ ላይ ሆኜ በጣም ብዙ እፎይ ፎ የሚሉ እፎ የታያጡ ሰዎች ነበሩ እና ላይ ከወረድኩ በኋላ ስደውል የእውነት ይህን የምነግራችሁ ያው በራቸው እየተንኳኳ ነበረ እና እፎይን በስንት መከራ አግኝቼ ስደውልለት በመሀል ላይ በር እየተንኳኳ ነው ብሎ ስልኩ ተቋረጠ። እንደገና ቆይቼ በጣም ሳልተኛ ነው ያደርሁላችሁ። ታምኑኛላችሁ? ስደዋውል ነው ያመሸሁኝ፣ በቤተ ክህነት በተለያዩ ጓደኞች ጋም አባቶችም ጋር እና እፎይን እና ጳላዲዮስን አይተን እፎይ እንድንል ያደረገውን እግዚአብሔር እናመሰግነዋለን። ክብር ምስጋና ለአምላካችን ለወደደን በደሙ ከኃጢአታችን ላጠበን። እና እንኳን አየናችሁ ማለት ፈልጋለሁ። የመጀመሪያ ሁለተኛ ቆንጨራ ይዘው በሰው ደም ሃይማኖትን ለማጽናት የሚያስቡ ሰዎች ቴንኪ ማለት ፈልጋለሁ። እግዚአብሔር ይስጣችሁ። እናመሰግናችኋለን። የተኛውን ክርስትናችንን ስለምትቀሰቅሱት የአንቀላፋው ማንነታችንን እሳት ስለምታደዱበት፣ ስለምትለኩሱት የክርስትናውን ውበት ስላሳያችሁን ከልብ እናመሰግናችኋለን። እናንተ ባትኖሩ ሰማይትነት ከየት ይመጣ ነበር? እናንተ ብትኖሩ በደም ክርስቶስን የሰበኩትን ሰማይታት ካሁ ደግሞ ቤንተ እግዚአብሔሩ ታገሱ ሞተ መሪ ይላል። ሰማይታት መራራውን ሞት ስለ ክርስቶስ ታገሱ ወካው ደግሞ መንት እግዚአብሔር ስለ እግዚአብሔር ደማቸውን አፈሰሱ። እነዚያን የመሰሉ እንደ ደመና በዙሪያችን የሚከቡንን እና የከበቡንን ነቅዱስ ጳውሎስን ነቅዱስ ጴጥሮስን መቼ እናያቸው ነበር እናንተ ማትኖሩ እና የክርስትና ውበት ፈተና ነው። የክርስትና ውበት የሚጸናው እንዲህ ባለ ህይወት ውስጥ ነው። እዚህ ማሳደድ ውስጥ የገባ ነው። ይሄ የዓለም ምኞትና አእምሮት ውስጥ የገባ ነው። ቤት ይህ ዓለም ቤት ስራ ላይ ቢውልዲንግ ላይ የምንሯሯጠው ክርስትናውን የረሳ ነው። እንደናንተ የሚያነቃ ናተን ነው። ሙሰኛን፣ ነዘረኛን፣ ጎጠኛን፣ መንደርተኛን፣ ሰፈርተኛን ያፈራ ነው። ክርስትና ምቾት ላይ ስለሆነ ነው። ቅምጥን ላይ ስለሆነ ነው። እና ቴንኪው እናመሰግናችኋለን፣ ከክርስቶስ ጋር የበለጠ ስለምታገናኙን፣ ስለምታጣብቁን፣ የቆምንበትን ዓላማችንን እንድናስታውስ ስለምታደርጉን እናመሰግናችኋለን ባለቆንጨራዎች። ቴንኪው ማለት እፈልጋለሁ። ውበቱን አሳይታችሁናል። እግዚአብሔር በሚያውቀው ሰው በሀገሩ ሰው በሚኖርበት ሀገር ላይ ሰው በተወለደበት መንደር ላይ ሰው በኢትዮጵያ ውስጥ እንዴት ስደተኛ ይሆናል? አንድ ኦርቶዶክሳዊ በትውልድ መንደሩ ላይ እንዴት ስደተኛ ይሆናል? እንዴት በር ይዘጋል? እንዴት መጡብኝ እያለ በር ይንኳኳበታል? እንዴት እዚህ ደረስን? እኔ አንድ ነገር መናገር እፈልጋለሁ በዚህ አጋጣሚ ቴንኩ ብቻ ብዬ አላቆምም። ክርስትናም ይሆን እስልምና በቆንጨራ ሃይማኖቴን አስጠብቃለሁ የሚል ከሆነ አሸባሪ ነው፣ ወንጀለኛ ነው፣ በዓለም አቀፍ ደረጃ አሸባሪ ነው። ጦር ይዤ ሃይማኖቴን አስጠብቃለሁ ካለ ደግሞ አለው ክርስትናም ይሆን እስልምና አሸባሪነት ነው። ወንጌል በጦር አይሰበክም። እስልምና ቁርአንም በእስልምና ኢቨን ቁርአናቸው ላይ ካለ ራሱ የራሱ ጉዳይ የራሱ ጉዳይ። እስልምና ላይ ራሱ ገርለ ትጸድቃለህ የሚል ካለ አሸባሪነት ነው። ይሄ በወንጌልም ላይ ይጻፍ በቁርአንም ላይ ይጻፍ እሱ የእግዚአብሔር ቃል አይደለም። የኛ ወንጌላችን ሰይፍ ለሚያነሱት ሰይፍን መልስ የሚል ነው። ሰይፍን የሚያነሱ በሰይፍ ይጠፋሉ የሚል ወንጌል ይዘን ምን ሄደው ሶ ሰው በሀገሩ ላይ የወደደውን እምነት የመከተል መብት አለው። ሃይማኖት የወደደውን የመከተል ክርስትና አስገድዶ ተከተሉኝ የሚል አይደለም። የወደደ ይከተለኝ የምንልበት ጥሪ ነው ያለን፣ የፍቅር ጥሪ ነው ያለን። መስቀሉን ተሸክሞ የጠራንን እያየን የምንቃተትበት የምንሄድበት ጉዞ እንጂ በጥላቻ የምንነሳበት ክርስትና የለንም። ስለዚህ አገር የምታሸብሩ ካራ ይዛችሁ ሰይፍ ይዛችሁ በየመንደሩ የምትሄዱ አሸባሪዎች ረፉ ረፉ፣ ይሄ ይሄ ወንጀል ነው። ደግሞ እኔ እስልምናን ማየት የምፈልገው እንደ አሁን እንደዚህ እንደ ከድርና እንደ ሐጂ ሙፍቲ ያሉ ጤናማ ሙስሊሞችን ማየት ነው የምፈልገው። እኔ እውነት ለመናገር ከእኔ በፊት በመናገሩ አቀዝቅዞኛል። እንዲሁም ወንድማችን ከድር፣ እንደዚህ ያሉ ጤናማ ሙስሊሞች በምድሪቱ ላይ ነበሩ፣ አብረና የኖር ነው። የተበላሸ ፖለቲካ አለን እንጂ የተበላሸ የሃይማኖት ስርዓት ግን የለንም በአገራችን። በዓለም ላይ ስንት አሸባሪዎች እርስ በርሳቸው የተገዳደሉ ገዳዮች ነበሩ በዓለም ላይ እንደነ ሂትለር ያሉ በክርስትና ስም የሚነግዱ ጀኖሳይደሮች ነበሩ። ደግሞ በሊቢያ ላይ ደግሞ ክርስቲያኖች የሚያርዱ አሸባሪዎች ነበሩ። ኢትዮጵያ ግን በሃይማኖት እንዲህ ያለ ነገር የለባትም። በጣም አርያ የምትሆን አገር ናት። በሽታ የሆነው ፖለቲካችን እንጂ በእምነታችን ተቻችለን፣ ተከባብረን በመስተንግዶ ተስተነጋግረን ነው የኖር ነው ያንን የሚረብሽ ያንን የሚያውቅ ሁሉ መንግስትም፣ ሃይማኖትም፣ የትኛውም ተቋም ላይ ጠንከረን መስራት መቻል አለብን። በስንቱ ነገር እንበጥበጥ በስንቱ ነገር ስለዚህ፣ የምትወዱትን እስልምናን ሰብካችሁ በአደባባይ በፈለጋችሁት መንገድ አሳምናችሁ ማስለም ትችላላችሁ፣ መብታችሁ ነው። በየታክሲ ተራው ወንጌል የሚሰብክ ፕሮቴስታንት እንዳለ እኛም ወንጌል የመስበክ መብት እንዳለን እናንተም መብት አላችሁ። ቆንጨራ ይዛችሁ ግን አንገራግራችሁ ለመውሰድ የምታስቡ ካላችሁ ግን ይሄ ደግመዋለሁኝ፣ እኔ አይደለም የምለው አሸባሪነት ነው። ስለዚህ ዝም ብለን ልናያቸው አንችልም፣ በህግ እንጠይቃቸዋለን። ይህንን ማለት ፈልጋለሁ። ሶስተኛ ወንድሞቻችን እፎይ ጰላዲዮስ ዓላማችሁን እንዳትረሱ። አሁን ያላችሁበትን ክርስትና እንደ ቀላል ነገር እንዳትመለከቱት። ክርስትና ሲያድግ ራሱን ባዶ ያደርጋል፣ ራሱን እንደ ተራ ነገር ይቆጥራል። እናንተ ላይ ያለው አገልግሎት ግን የእግዚአብሔር ዓላማ ግን በጣም ትልቅ ነው። ስለዚህ ራሳችሁን ከዚህ በኋላ ከዚህ በኋላ ተቋም ናችሁ። ከዚህ በኋላ ግለሰብ አይደላችሁም። ትናንትና እኔ መልእክት አስተላልፌ ያለሁኝ በተለያየ መንገድ ከአባቶችም ጋር እያወራው ነው አውርቻ አለሁኝም። ከዚህ በኋላ ዲሲፕሊን ሆናችሁ ተቋም እንድትመሩ እናደርጋለን። ፕሮፖዛል አቅርቡ። እምነታችሁን ይህን የፍቅር ወንጌል እንድትሰሩ እንፈልጋለን። በማንኛውም መንገድ እናግዛችኋለን። ፍቅርና የሚያስፈልጋችሁን ነገር በማድረግ ከጎናችሁ እንደምንሆን ቃል እገባለሁ፣ በግሌ እናንተን ለማገዝ በነገራችን ላይ ተቋም እንደ ተቋም እንድትሰራ ስለምንፈልግ እንጂ በጣም በጣም እኔና ቀሲስ ቴዎድሮስ ብቻችንን እናንተን ማቋቋም እንችላለን። በጣም ውድ ውድ የሆኑ ልጆች አሉ፣ ክርስቲያኖች አሉን። ስለዚህ ከዚህ በኋላ ተቋም መሆናችሁን እንዳት አላማችሁን አትርሱ። እመኒ ሀየውን ለእግዚአብሔር ምንድነው ባህር ቅዱስ ጳውሎስ እመኒ ሞት ለእግዚአብሔር ንመውት ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሀየውነ ወመኒ ሞትነ ለእግዚአብሔር ብንኖር ለእግዚአብሔር ነን፣ ብንሞትም ለእግዚአብሔር ለጌታ ነን፣ ብንኖርም ብንሞትም እኛ ለእግዚአብሔር ነን ያለ ቅዱስ ጳውሎስ ነው። ስለዚህ በእናንተ ሕይወት ክርስቶስ እንዲገለጥ መበርታት አለባችሁ። ስለዚህ ይሁን ቀላል አይደለም፣ የምትከፍሉት ዋጋ እንደው በዛ ሌሊት ተራሱ ሰማይ እንደው አንገታችሁ በሰይፍ ቢቀላ ሌላ ጊዮርጊስ ተነሳ፣ ሌላ ሰማይት ታወጥ እንቀርጽላችኋለን። እሺ። ይሄ ቀልድ አይደለም። ምንም ኃጢአተኛ ልትሆኑ ትችላላችሁ? ስለ ክርስቶስ ግን ደማቸውን ካፈሰሳችሁ ግን ደሙ የሚያጠብ፣ የሚያነጻ፣ የሚቀድስ ነው። የትኛውም ሰማዕት ድካም ስለሌለበት አይደለም ሰማዕት የተባለው ነገር ግን የመጨረሻውን ቁርጥ ውሳኔ ለክርስቶስ የሰጠ ሰው ግን ሰማዕት ነው። ስለዚህ ራሳቸውን አዘጋጁ። የእውነቴን ነው። እንኳን ደስ አላችሁ ማለት ፈልጋለሁ። እኔ የምትሰብኩት ወንጌል ወደኋላ ኋላ ምን እንደምትመለስ ማለት ተገልጠህ እኮ ነው። አንተ ደግሞ የምትሰብከው እኔ ገርሞኛል። በቃ ራስክን እኮ ባዶ አድርጋሃል። ራስክን ባዶ አድርጋሃል። ወደ ፈቅደ የገባህበት ህይወት ነው ይሄ ህይወት ሶ አላማህ ይሄ መሆኑን ተረድተህ በመታምር በታምር በታምር የተሰቀለው ክርስቶስን ከማየት አይኖች እንዳይፈዙ ጥንቃቄ አድርግ ወንድማችን እፎይ ወይ ጵላዲዮስ፣ ስለዚህ አላማህ ጠብቀህ በጊዜውም አለጊዜውም ጽና፣ ወንጌልን ስበክ። ያንተን እድል ማንም አያገኘውም። እግዚአብሔር በሚያውቀው እኔ ቀድሼ፣ እኔ ሰብኬ ያንተን እድል አላገኘሁትም። ምክንያቱም እኔ በጣም ብዙዎቹ አገልጋዮች ባሉበት እየተጋፋው ነው የማገለግለው። አንተ ግን በቃ ያልታየ ነገር እኔ እግዚአብሔር እንዳስነሳችሁ ነው የምቆጥረው። እህቶችም ጭምር አይቻችኋለሁ፣ በጣም ጎበዞች። ሶ አላማችሁን አትርሱ። ከዚህ በኋላ ተቋም መሆናችሁን አስባችሁ አውቃችሁ ዲሲፕሊንድ በሆነ ሁኔታ እምነታችሁን ትሰብካላችሁ፣ ወንጌልን ትሰብካላችሁ፣ እኛም እንከተላችኋለን እናግዛችኋለን። በመጨረሻ እንደው እንደማሳሰቢያ መስጠት ምፈልገው እፎይ በላዲዮስ እስልምና ላይ የምትሰሩ ወንድሞቻችን ከየትኛውን ግሩፕ ላይ እንዳትገቡ። አንዳንዴ በእኛ መካከል እንኳ በዶግማ በቀኖላ ላይ ልዩነቶች ተፈጥረው እዛ ዶግማውን ቀኖናውን ለማስጠበቅ በዛና በዛ ስናወራ ከማንኛችንም ውስጥ እንዳትገቡ አንፈቅድም። አይመለከታችሁም። ስራችሁ አይደለም። የእናንተ ስራ እዛው እስልምናው ላይ መስራት ነው። እንኳን አይደለም ከኛ ኦርቶዶክሳውያን ግሩፕ ውስጥ ይቅርና የማንንም ፕሮፋይል የማንንም እንዳታረጉ። ራሳችሁን ሆናችሁ ማድረግ የምትችለው ክርስትናውን ብቻ አድርጋችሁ ቀጥሉ። ከፕሮቴስታንቶች ጋር እንኳን እኔ ዲቤት ውስጥ እንድትገቡ አልፈልግም። እኔ እንኳን አይደለም ከኛ በኦርቶዶክሳውያን መካከል፣ ከፕሮቴስታንቶች ጋር እንኳ ቢሆን ዲቤት እንድትገቡኝ አልፈልግም። ብትጠይቁኝ፣ በቃ ስራችሁ ይሄ ነው። እዚህ ላይ ስሩ። ክርስቶስ አልተሰቀለም ክርስቶስ ስለ ዓለም አልሞተም፣ ክርስቶስ ጌታ አይደለም የሚል እምነት ካለ አይ፣ ክርስቶስማ ስለ ኃጢአታችን ሞቷል፣ ስለ ጽድቃችን ተነስቷል፣ ክርስቶስማ ጌታ ነው የሚሉ ካሉ ከማንኛውም የእምነት ተቋም ጋር እኔ አብሬ እሰራለሁኝ። ስለ ክርስቶስ ስም አብሬ እሰራለሁኝ፣ አብሬ እሰራለሁ፣ እንደ ተቋም አብረን እንሰራለን። ለምን ፕሮቴስታንትም ይሁን ካቶሊክም ይሁን የክርስቶስን ስም የሚክዱ ካሉ ኖ እሱማ ጌታ ነው ከሚሉት ጋር አብሬ እሰራለሁኝ ይህንን ማወቅ መቻል አለባችሁ ስለዚህ ከማንም ግሩፕ ውስጥ አትግቡ ስራችሁ እዚው ላይ ነው ተቋም እናደርጋቸዋለን እናቋቁማቸዋለን ዲሲፕሊን ሆናችሁ አራያ ሆናችሁ እኔ ከዚህ በኋላ ቁርአን ሁሉ ማጥናት ጀምራለሁ በዚህ አጋጣሚ እንደማሳሰቢያ እፎይን በሰይፍ ቀልተን ጵላዲዎስን አጥፍተን እፎይ እንላለን ብላችሁ እምታስቡ ካላችሁ ከእፎይ በላይ እፎዮች፣ እኔ ራሴ እቅበተ እምነት ላይ ከዚህ በኋላ እሰራለሁኝ እሰራለሁ። እኔ ራሴ ማለት ነው። እውነት ነው የምነግራችሁ። ሌላውን ሁሉ አገልግሎቴን ትቼ እስልምና ላይ ሶስት ወር አይወስድብኝም፣ ደግሞ አይወስድብኝም። ኦልሬዲ ትሬንድ ተደርጊያለሁ በቤተክርስቲያኔ የስብከት ሲስተሙ አይጠፋብኝም። የንባብ ልምዱ አለኝ። ምንም ችግር የለውም። እሰራለሁ። ሰው አንድ እፎይን አይደለም ከዚህ በኋላ ኦርቶዶክሳውያን በሙሉ እፎይ መሆናቸውን አውቃችሁ ከነዚህ ልጆች ላይ አይናችሁ እንድታነሱ፣ በቃ እምነታችሁን በሰላም በራሳችሁ መስጊድ ላይ ስበኩ፣ አስፋፉ፣ የራሳችሁን እምነት እኛ እንቃወማችሁም። ክርስትና እውነት አይደለም ብሎ የሚከተላችሁ ካገኛችሁ ዛትስ ፋይን፣ ደስ ነው የሚለን። ምንም ችግር የለውም። ምንም ችግር የለውም። ቆንጨራ ይዘህ መጥተህ ግን እምነት የለም። አገር አለን፣ የጋራ አገር አለን። ይህ ደግሜ ነው የምናገረው። ሰይፍ የሚዞ ይዞ እምነቱን ሊያስፋፋ የሚመጣ ክርስቲያንም ይሁን እስላም አሸባሪ ነው፣ ቴሬሪስት ነው ይሄ። በዓለም አቀፍ ደረጃ የሚፈለግ ወንጀለኛ ነው ይሄ። ስለዚህ በርቱ፣ ጠንክሩ። ዝም ብለን የዛሬ እንዲህ አውረተን ዝም አንልም፣ እንሰራለን። እኔ እገሌ ግ እንደዚህ ብዬ መናገር አልፈልግም። ያወራኋቸውም አባቶች አሉ፣ ጉዳያችሁን ያያዩታል። ፕሮፖዛላቸውን የምታስቡትን ነገር እቅዳችሁ ነድፋችሁ ታቀርባላችሁ። ቢሮ ይኖራችኋል። በየሰንበት ትምህርት ቤቱ ታሰለጥናላችሁ። ክርስትና ላይ ትሰራላችሁ። ትልቅ የተከፈተ በር ጌታ ሰጥቷችኋል። ይሄንን ማለት እፈልጋለሁ። ሌሎቻችሁ ተባበሩ፣ ወንድሞቻችሁን አግዙ። ይሄ ዝም ብሎ ቀኝህን ሲመጣ ግራ ይሄ ሀገር ነው ወዳጀ እንዴ፣ ቀኝህን ሲመቱ ይሄ ሃይማኖት ነው እሺ፣ ሀገር ላይ በሰላም እንድንኖር የጋራ ትብብር ማድረግ አለብን። ሐጂ ሙፍቲን ማየት እፈልጋለሁ። በእስልምና ውስጥ ጤናማ የሆኑ ሙስሊሞችን፣ ማህበረሰቡን የማይበጠብጡ የሚያሳርቁ የሚሸበግሉ ስናያቸው የምናርፍባቸውን ሙስሊሞችን በጣም ደጋጎችን፣ በጣም ጥቂቶች ናቸው። በነገራችን ላይ እንደዚህ የሚያደርጉት እኔ እስልምናን በሙሉ ጀጅ ማድረግ አልፈልግም። ምክንያቱም አብረን ኖረናል ለዘመናት። ጤናማ የሆኑ ጎረቤቶች፣ ቤተሰቦች አሉ። እኔ ለእናቴ ዳቦ እንጀራስ እንትን የሆነ ነገር ስልክ አብራ ምልክላት ሙስሊም ነበረች። ነውር ነው። እንደዚህ አይደረግም። በጣም ነውር ነው እና ይሄንን ጥንቃቄ አድርጉ። ወንድሞቻችን፣ ተባበሩ። ዳግመኛ ስላየናችሁ በጣም ደስ ብሎናል። ካላችሁ ትሰራላችሁ፣ አብረናችሁ እናገለግላለን። ከሌላችሁ ግን ሰማይታት ናችሁ፣ ደስ ይበላችሁ። አላማችሁን አትርሱ። እግዚአብሔር አምላካችን ይችን ጊዜ ስለሰጠን ክብር፣ ምስጋና፣ ውዳሴ፣ አምልኮ ለገናናው ስሙ ይሁን። በድጋሚ ስላያችሁ ደስ ብሎኛል። እግዚአብሔር ይስጥልኝ። ቴንክዩ ቃልዮት ያሰማልን ቀሲስ በጣም ነው የምናመሰግነው። በእርግጥ እንትን ላይ ተገናኝተን አናውቅም፣ በችግር የተገናኘ ነው። በጣም በትልቅ ሁኔታ ካገዙን አባት ቀሲስ እንዲበኩሉ ባለውለታችን ናቸው። እዚህ ጋር ከተናገሩት በላይ ብዙ ርቀቶችን ተጉዘዋል፣ ብዙ ነገሮችን እንትን ብለዋል እና በጣም እናመሰግነዋለን፣ እንወዳለን በጣም አከብሮታለሁ። አመሰግናለሁኝ። እግዚአብሔር ይስጥልኝ።